ለገዳዮች ያለኝ ሜሴጅ ሰውንም ማይሞት የለም ለሀገር መሞት ግን ክብር ነው። መሞትን ማስቀረት አይቻልም ጊዜውን ማርዘም ወይም ማሳጠር ነው የሚቻለው እና ይጠር የሚርዘምም ለኢትዮጵያ የሚከፈል ዋጋ ክብር ነው እና ለሞት ሚሳሳ በተለይ ለሀገር ለመስጠት ህይወታችንን የምንሳሳ እንዳልሆነና በማንኛውም ሰዓት ለኢትዮጵያ ደማችንን ሰጥተን ግን ለፍቅር ግለ ይቅርታ ግለ እድገት ሲሆን ማነሳሳ መሆኑን እንደማያቆሙን በዚሁ አጋጣሚ መልእክት ማስተላለፍ እፈልጋለሁ። ኢትዮጵያውያን ወገኖቼ ደግሞ የጀመርነውን የፍቅር ጉዞ እንቀጥል፣ ይቅርታ ጉዞ እንቀጥል። ይቅርታ ጉዟችን ከተደናቀፈ ተሸንፈናል ማለት ነው። ፍቅር መቀጠል የለበትም፣ ይቅርታ መቀጠል የለበትም፣ አንድ መሆን የለባችሁም ብሎ ሰዎች ሲረብሹን የእኛን አላማ ጥለን የእነሱን ከተከተል ተሸንፈናል እኛ አንሸነፍም። ደማችን ጊዜያችን ህይወታችን እውቀታችንን ሰውተን ፍቅርና ይቅርታን ኢትዮጵያ ውስጥ እናወጣለን። አንድ ሆነን በለጸጋለን። ህዝባችን ከአላማው ዘንፍ ሳይል በትንኮሳ ሳይሸነፍ ወደ ፍቅር ጉዞ የጀመርነውን ጉዞ እንዲያቀጣጥል ጉዞውን እንዲያፋጥን ነው ጥሪ የማቅርበው። አመሰግናለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ አሁንም ዜጎች የይቅርታ